ምንድን ነው እግዚአብሔር ይመስገን የማያልፍ ነገር መስሎ ስላለፍኩ ፈጣሪ አመስግና ነ ይሄ ኖርማን እኮ ነው በጥሩ ነገር እኛም አሁን እኔ አሁን ሙስሊም ነኝ አልሐምድሊላህ ሙቪ ብቻ ነው ላይክም የሰጠ ሰው የለም። ግን ድሮ ወደ ሄር ያደረጉላታል። እኔ ልንገርሽ የሆነ ነገር፣ እኔ የሆነ ነገር ሰምቻለሁ። ምንድን ነው እያሉ ያሉት አሁን? ልቅንስ እናንተ የጨረቃ ፋሚሊ የትክክለኛ ማለት፣ የሰው ልጅ እኮ ሰው ይፎክራል፣ ያወራል። እናንተም ልሰሙ፣ እኔም እንደ ማንኛውም ሰው ሰምቻ ያይቸ ነው ግሩፕ ተከፍቶ ሃይሚን ትገደላለ እያሉ የተሰበሰበ ግሩፕ አለ። ከተቻለ ያንን ግሩፕ ማዘጋትና እውለቱን ማውጣት ነው። ትሰማለች እኮ የሚገርማቸው ነገር ነገራቸው። ስሚ ስሚ ህ ሌላ አይደለም ከሱ ጋር ሰላም እንድትሆን ብቻ ነው የምፈልገው፣ እንጂ ከሱ ጋር ሰላም ነው ምኮ ነው ምንም። ስሚ ልንገርሽ አንድ ነገር ብቻ ላአውራህቶች፣ አንድ ብቻ ሰሞኝ ምን አለ መሰላቸው በአሁኑ ሰዓት ማለት ነው። በአሁኑ ሰዓት ምን አለ እኛ ሰው ስንባል እናሽቃብጣለን እዚህም ትክክል እዛም ትክክል እዛም ትክክል ስለምንል ነው። እነሱ በሁለታቸው መሀል ምንም እንደማይፈጠር ውስጣችን ያውቃል። ለምን ብትሉኝ አንደኛ ስክር ተመካክረው ነው። ሁለተኛ ነገር የፈለገ ሰው ቢያወራ ብዙ ነገር እንዳሳለፉት አንጻር፣ አሁንም ግን ሰው ስንባልኛ ይቺ ሁለት ቀን ብቻ ተራርቀው ስለከረሙ በመሀል ክፍተት የፈጠሩ እሷ ደግሞ ሀይኒ ደግሞ የምታቆት ነገር ልንገራችሁ በተለይ በተለይ ቲክታክ ላይ የሚደረገውን እያንዳንዱ ነገር ትከታተላለን። በምን አወቅሽ ብትሉኝ ስሙ በምን አወሽ ብትሉኝ ፈለገው ቪዲዮ ላይ ምን ትላለች? እንደው እኮ የእኔ ወዳጆች ኮ ቲክቶኩን አጨናነቁት እኮ፣ ሲፈልጉ ያስረግዙኛል፣ ሲፈልጉ ያሳምሩኛል፣ ሲፈልጉ እያለ ትላለች። ያ ማለት ምንድን ነው? እያንዳንዱ ቲክቶክ የምትለቀቀውን ነገር ትከታተላለች፣ ታያለች። ስለምታይ ነው አንዳንድ ቆሻሻ ነገር ሲዘቀዝቋትና ስለ እሷ መጥፎ ሲያንቋሽሽ ስታይ ኮ ነው። እሷ ደግሞ ይህን ነገር እየጻፈ እያለችው ትላንት ገና በኢሞ ላይ ሸር ያደረገችው አይታችሁን? ታድ አደለ፣ ሰው ያወራል፣ ምንም ማድረግ አይቻልም። ከላይ የተሰጠኝ ነው ብላል፣ ከላይ የተሰጠኝ ነው የሚኖረው ብላል። በቲክቶክ ላይ ሸር ያደረገችው ካያችሁ፣ ያ ማለት ለምን ይመስላችኋል? ያንን ያለችው ለምን ይመስላችኋል? እያዩ ከመቶ ፐርሰንት፣ አስሩ ፐርሰንት፣ አምስቱ ፐርሰንት ስለ እሷ መጥፎ፣ ስለ እሷ ውድቀት ስለሚያወሩ ለእነሱ መልስ እየመለሰ ነው። ከገባን ማለት ነው። ለእነሱ ያ ማለት ምንድን ነው? ቲክቶክ ላይ ትከታተላለች። በቃ የእሷን ስም ሲዘቀዝቅ ወዳትን በደንብ ነው ከነሱ ጋሱ ጋር ሰላም ትሆን ብቻ ነው እያ ያለው ሰላም ሳል ስደምገ ጨረቃ አስገባት አለችነ ማለት ነው። እንደፈለግን ገነት ልመልስልሽማ። እኛ እኮ እዚህ ጋር እንደፈለግን በመላምት አናውራ፣ በመላምት አታውሩ እንዳለችው እሱ እኛ በመላምት እናወራ ላገን ልንገርሽ፣ እነሱ ሰላም ነው የሚሆኑት ለምን መሰለሽ። ሲሄዱ እንዳየነው ተነጋግረው በፍቅር የተለያዩ፣ ዛሬ ደግሞ ሮብ ነው ለእስከ ሮብ ነው ብላለች ይመጣሉ። ሰው ምን አለ መሰለሽ ገነት፣ ክፍተት የሚፈጥረው ይችሁ ለቀ ስለተራራቁ ይተራራቁ እየመሰላቸው ነው እንጂ እሷ አሁን እሷ ከሄደ ጀምሮ ስሚ እሷ አሁን ከሄደ ጀምሮ ብሩኬ ቲክቶክም ላይ የእናቱን ብቻ ቪዲዮ ነው እንጂ የለቀቀው ምንም አይነት አለቀቀም። ያ ማለት እሷን እየጠበቀ ነው። እሷ ብቻ ግን አለሁ ለማለት ለቃለኝ በኢንስትግራም እና በቲክቶክ መጥታለች ማለት ደግሞ አለሁ ደህና ነይ ማለት ነው እንጂ

ማድረሽ እዚህ ጋር ማንም ያውራ ሌላ ነው። ማንም ያውራ ከፈለገ ማንም ያውራ ማንም ይዘቀዝቅ። እሷ ምንም መቶ ነው። እሷ ጠንካራ ሴት ስለሆነች እናንተ እሱን እዛ

ይቀጥላል እኮ ማለት አዳምጠኛ ህቴ ህይወት ይቀጥላል ማለት ይችልጅ እኮ ታዋቂ በመሆኗ መጠን ብዙ ጥላት የእሷን ያህል መሆን ስላልቻሉ እሷን መጉዳት የሚፈልጉ ሰው ስላሉ ለእነሱ መልስ እየመለሰ ነው። ደግሞ ሀይምን ታቋታለች። የምትናገረው በቅኔ ነው የምትናገረው የምታደርገው ነገር በቅኔ ነው እንጂ ህይወት ይቀጥላል ማለት እኮ አሁን አንድ ሰው እሷን ሊጥላት ሲፈልግ ምንድን ነው ያለችው? ለምሳሌ አሁን አንድ ሰው ስለ እሷ መጥፎ ሰው ሳይታይ በቅኔ ነው የምትናገረው። እናንተ ታወራላችሁ፣ እኔ ኖራለሁ፣ ፈጣሪ ካለ ህይወት ይቀጥላል ነው። በቃ ህይወት ይቀጥላል እኮ ገነት ምን ሆነች ነው ያ ማለት። አልሆኑም፣ ምንም አይሆኑም። እኔ እኮ የሚገርመኝ ነገር ራሳቸው እነሷ የምትናገረው ማለት እወቋት። እሷ ምን አለኝ አንድ ጊዜ ጸባያን ካወቃችው አወቃችሁ ብላል። የፈለገ ነገር ቢሆን ምንም ተዚህ ገነት ለራሴች ነው የምመልስልሽ። ካአሁን በፊት ስንት ፈተና አሳልፈው ራሱ በሚዲያ መጥተው ምንድን ነው ያሉት? ሌላውን ተይውና ሁለታቸው ምንድ ነው ያሉት? የሚያስለቅስ ያን ያለቀስኩት እኔ እኔ ነኝ ማቀው ገንዘብ ተከፍሎ እኛን ለመድባቸው ለሰዋል ያን ሁሉ አልፈ እኛ ጀግና ነን እኮ ነው ያሉት። ኮራ ብለው እኛ ጀግና ነን አንበገርም ብለዋል። ይሄ ነገር ደግሞ ለእነሱ አይደለም የሚችት ትንንሿ ነገር አትበግራቸውም። ያ ማለት እነሱ ኖርማል ነው። ዛሬ ይመጣሉ። ዛሬ ካልመጡ ነገ ይመጣሉ። ታያቸዋለሽ ከዋፈሽ ነው። አሁን ለዛ አይደለም ነበረ አሁን ሌላ ነገር ይዛችሁ መጣችሁ እንጂ አሁን እኔ ለዛ አይደለም ቤቱን የከፈትኩት ነበረ። ምንድነው እናንተ የምታውሩ? ሌላ ወይ ጉዴ፣ ወይ ጉዴ! መውራት የፈለኩት ሄዳችሁ አሁን ልጁ ዘግዝጓላ የሀይቤን ፎቶ ዘግዝጓል። ቤት ሄዳችሁ ኮሜንት አትጻፉ። የሚያልቅ ሰው አሸንጉርት አትላኩ፣ መልስ አትስጡ። ሰውዬ ከፈለጋችሁ ማለት ነው፣ ፎሎ ካለ ፎሎ አንሱ። አሁን ሰባ ምናምን ሰው ነበረ። ወንድ ነው እንደ ዘቀዘቃት፣ ብሩኬ ወንድ ነው እንደ ዘቀዘቃት። ይሄ ልጅ ነው፣ ልጁ ይሄ ነው፣ ልጁ ይሄ ነው።

ሰሜልን እንገርሽ ያንን ፎቶ የዘቀዘቀው በምን እንደው ታውቂያለሽ? ደስታዋ ጥግ ድረስ ስላሳቃት ለምን ሳቀኝ ብሎ ቀንቶ ነው። እላፊው ስጀመር እኮ ሆቴልን እንገርሽ ስጀመር እኮ እሷን እኮ

እኔ እንትን ልጆች ነበር ለፎሎ ነው። በእርግጠኝነት ለፎሎ ነው የዘቀዘቀ አሁን ሰባ ምናምን ሰው ነበር ይዘጋሁ እንደዚህ ሰውን እየሚያደርግ ሲያበ የእኛ ልጆች ሲመጣ የሻርጃ ሸርሙጣ ነሽ፣ የት ነሽ፣ የዱባይ ሸርሙጣ፣ የት ሸርሙ ውጭ የሚሰሩት እንዳለ ሸርሙጦች ናቸው እያለ ነው ይሀውልሽ ይህ ለፎሎ ነው። በቃ አሁን በሽታ ደግሞ በመዳም ቅመሞች ከመጡ አይገርምሽም? ይረግጡታል ሞ ዘ ዘ የሰሩትም በቤሎ የሰሩትን ቪዲ ሌባ ሁላ ሌባ ሁላ እያለ ሰርቷል። ግን አስር ላይክ ብቻ ነው ያለ ያለዚህ እንደዚህ እንትን የሚለው እንደዚህ ፎሎ እየተሳደበ ፎሎ የሚያደርገው ሰው ያበደ ነው ወይስ ነው? ኒና ግፍ ፌመስ ይሆናል። ምን አለ መሰለሽ ያኔ ግን ልንገርሽ ምን አለ መሰለሽ፣ በዚህ ዘመን ላይ በዚህ ዘመን ላይ ሚዲያው የሚወደው ግርግር፣ ሰው የሚፈልገው የሚያሽቀብጥ የሚሳደብ እውነት የሚናገር አይወደድም። በአሁኑ ሰዓት ላይ እስኪ አንቺ ወንድ ነሽ እውነት ተናገሪና፣ ይዘቀዝቁሻል ሁላ። አይወዱም፤ ሰው የሚባል እውነት አይወድም። ለዛም ነው